ማዕከላዊ ኢትዮጵያ በባዮማስ በሳንላይት በአግሪካልቸራል ሬዚዲዮ በሃይድሮሎጂካል ፖቴንሻል በጣም ትልቅ ፖቴንሻል ያለው አካባቢ ነው። ሲያድግ ደን እያጠፋ መሬት እየተሸረሸረ የውሃ እጥረት አጋጥሞ ደካማ ኤሌክትሪፊኬሽን ኖሮ እና ደግሞ በጣም ዘገምተኛና ደካማ የሆነ የፍሳሽ እና የሪሶርስ ማኔጅመንት ስርዓት ኖሮ መሆን የለበትም። ይህን ለማስወገድ የአረንጓዴ ልማትና የሪጀኔሬቲቭ ኢኮኖሚ ዲዛይን ማድረግ አድርጎ መስራት ይችላል። የማዕከላዊ ኢትዮጵያ አዲስ ክልል መሆኑ ሌት ካመር አድቫንቴጅ አለው። በአንድ በኩል ከባቢ አየርን የማያወድም እድገት፣ በሌላ በኩል ደግሞ ኢነርጂ ሁለቱም ዶዋል የሆነ ፒላር ኖርማሊ ሚቹዋሊ ኤክስክሉሲቭ የነበረውን ህል ኢነርጂ የፈለገ ሳስተናብልቲ አያገኝም። ሳስተናብልት የፈለገ ኢነርጂ አያገኝም። ዓለም ውስጥ እንደዛ ነው የነበረው። ጥቅጥቅ ያለ ደን ብትሄዱ መብራት የለም ጨለማ ነው። በጣም አሪፍ ከተማ ብትሄዱ ደን የለም። አሁን ሁለቱ መሪ የሚያዘር ቴክኖሎጂ መጥቷል። የግሪን ኢኮኖሚ የሚባለው ግሪን ኢነርጂ የሚባለው እሱን መስራት ያስፈልጋል። ያልተማከለ ኢነርጂ ሲስተም ያስፈልጋል። እንደዚያ እንዲሆን ደግሞ ደሞ ኢኒሼቲቮች ያስፈልጋል። ለምሳሌ ግሪን ሴንትራል ኢትዮጵያ፣ አረንጓዴ ማዕከላዊ ኢትዮጵያ የሚል ኢነርጂ ማስተር ፕላን፣ ፓወር ኤቭሪ ቪሌጅ፣ እያንዳንዱ ገጠር ኢነርጂ ይገባል የሚል ኦፍ ግሪድ የሆነ ትንሽ ሚኒ ሃይድሮ ትንሽ የሳን የንፋስ የፀሐይ ኃይል መሰረተ ኢነርጂ ዩዝ ፎር ዘ ፊውቸር የሚል ወመን ኢን ኢነርጂ ጀስትስ ኦፍ አይደንቲቲ እነዚህ አይነት ሲግናቸር ኢኒሺየቲቮች ያስፈልጋሉ ማለት ነው። እንዴት ነው ከተረጅነት ነፃ የሆነ በራሳችን የማደግ አቅም ላይ የተመሰረተ ዲፔንደንሲ ቲዮሪ የሚባል ዲፔንደንሲ የሚባል ነው የማደግ አቅም ጉድለት አይደለም፣ የውጭ ጠባቂነት ውጤት ነው ይላል። ለምን ሀብታም ሀገራት በንግድ በእርዳታ ፍትሐዊ ባልሆነ የተዛባ ግንኙነት ና በትርክት የበላይነት የኢኮኖሚ ግንኙነታቸው ስለሚያረጋግጡ ነው። እኛ ማደግ ስለማንችል፣ ወደ እድገት መዋርስ መግባት ስለማንችል ሳይሆን ሌሎች ዶሚኒስ ስለሚያደርጉን ነው ብሎ የሚያስባሳሰብ ነው ምን ማለት ነው? የውጭ እርዳታ ድህነትን አንደ ደቨሎፕመንት የሚባለውን ነገር ተቋማዊ ያደርገዋል፣ ያጸናዋል። እንዴት? ለእድገት የማይመች በተረጅነት ላይ የተመሰረተ ስነልቦናዊ፣ መዋቅራዊ እና ተቋማዊ ሁኔታን በመፍጠር ሳይኮሎጂካል፣ ስትራክቸር፣ ኢንስቲትዩሽናል ዲፔንደንስ ይፈጥራል። ሰሚር አሚን የተባለ ታላቅ ምሁር እንደሚለው አንደር ደቨሎፕመንት ኦፍ ዘ ሪች አንደር ደቨሎፕመንት ኦፍ ዘ ፑር ይላል። የሀብታሞቹ እድገት ብልጽግና በድሆች በእኛ አይነት ከሀገሮች ድህነት ላይ የተመሰረተ ነው። ሌላ ለርኒድ ሄልፕለስነስ የሚባል ደሞ ትወሪያለህ። በቀላሉ ለማስረዳት ዝሆን በልጅነቱ ገና ተቀላያለህ በብረት ሰንሰለት አስራችሁ ትንሽዬ ብረት ጋር እንትን ምትሉት ብታስሩት፣ ያን ኦቨር ኤንድ ኦቨር በተደጋጋሚ ብታረጉት፣ አድጎም ቢሆን በተመሳሳይ ብረት ላይ ተመሳሳይ ሰንሰለት ብታስሩት ይቀበላል። ግዙፍ ሆኖ እያለ እነዚህ ገንጥሎ የሚጠለው ነገር እያለ ግን አእምሮ ላይ ይቀበለዋል። ለርንድ ሰልፍ ሄልፕለስነስ ይሉታል ሄልፕለስነስ ይሉታል። እና አንድ ማህበረሰብ አንድ ግለሰብ አንድ ተቋም በተደጋጋሚ በነበረበት ሁኔታው ሲኖር መቀየር ሲሳ ነው፣ ከንብ ካለበት ችግር መውጣት ሲሳ ነው ወይ ስርዓታዊ በሆነ መዋቅር እንትን ችግር እንቅፋት ወይ ውጫዊ በሆነ ቁጥጥር ዘንድ ከጊዜ በኋላ መሞከር ያቆማል። ያሉበት ሁኔታ ለማስተካከል ጥረት ማድረግ ያቆማል። ለምን? አእምሯቸው ምናምን ይቀበለዋል። ሰው አንድ ህዝብ አንድ ማህበረሰብ በጣም ብዙ ጊዜ ለእርዳታ ከተጋለ እርዳታ ተቀባይ ከሆነ በግለሰብም በአገር ደረጃ ምን ይመጣል? ስነልቦናዊ ሽባነት ሳይኮሎጂካል ፓራሊሲስ የሚባለው ነገር ይመጣል። ኢኒሽቲቭ ሎ ኢኒሽቲቭ የሆነ ተነሳሽነት አይኖርም ነገሮችን ለመቀየር እንደዚህ አይነት ነገር የሰፈነበት ማህበረሰብ ውስጥ መወቃቀስ፣ መጠቋቋም ንቁ የሆነ ህይወት ስጥ ለመግባት ዝቅተኛ የሆነ ዜጎች ተሳትፎ ነጋ ኢንተርፕረነር አለመሆን ሪስክ አለመውሰድ የውጭ አዳኝን መጠበቅ የመሳሰሉ ባህሎች ይንሰራፋሉ። ስለዚህ ድህነትን ተቋማዊ የሚያደርገው ድህነትን የሚያጸናው ሌላው ለርንድ ሄልፕለስነስ የሚባለው አሳሰብ ነው። ይሄን ኤክስፕሌን የሚያደርግልን ማለት የዚህ የተቃራኒ ደግሞ ለርንድ ኢንዱስትሪየስነስ ይባል የሚባል አለ እነዚህ አይነት ሁኔታ ሰዎች በጣርኩት ባደረግኩት ጥረት ልክ ነው የምጠቀመው ጥረት ባደረግኩት ጥረት ሁኔታ ይቀየራል ብሎ ሲያስቡ ነው። ታታሪ ነኝ እድገትን ብልጽግናን የህይወት የተሻለ ህይወት መኖርን ከብልጽግ ከታታሪነት ጋር ሲያገናኙ ነው ለርንድ ኢንዱስትሪስነስ የሚባለው። በራስ አቅም አለማደግ ለርንድ ሄልፕለስነስን ያመጣል። ለጊዜው እርዳታ ተጠቅሜ አድጋለሁ የሚባል ነገር የለም። እርዳታ መቀበል ከጀመርን አናድግም። የ1968 እስከ ቅርብ ጊዜ ጉዟችን ይህን የሚያሳዩ። ሌላ ሰልፍ ኤፊኬሲ ቲዮሪ የሚባል አለ። አርበት ባንዱራ የሚባል ሰውዬ እንትን ያለው ይሄ ቲዮሪ ምንድን ነው የሚለው፣ አንድ ሰው ጥረት አድርጌ ህይወቴ መቀየር እችላለሁ፣ ደግሜው ወርጄ ወጥቼ ሁኔታዬን መቀየር እችላለሁ ብሎ የሚያስብ ከሆነ እንደዚያ አይነት ተነሳሽነት ካለው በተግባርም እንደዚያ አይነት እርምጃ ለመውሰድ ዝግጁ ከሆነና በተግባር የሚወስድ ከሆነ ስኬታማ የመሆን እድሉ ከፍተኛ ነው ይላል። አንዲት ሀገር መገንባት ይችላለሁ፣ ማምረት ይችላለሁ፣ መምራት ይችላለሁ፣ ኢኖቤት ማድረግ ይችላለሁ ብላ የምታስብ ከሆነ እዚህ ላይ የተመሰረተ ማህበረሰባዊ ሁኔታ ውስጥ ያለች ከሆነ የማደግ እድሏ ሀብታም የሚሆን እድሏ ድህነትን ተቀብሎ ተረጂነትን ከሚቀበል ማህበር አገር በጣም የተለየ ይሆናል። ሰልፍ ኤፊካሲ ቴዎሪ የሚባለው ይሄ ሰልፍ ኤፊካሲ የሚባለው ነገር በራስ አቅም ላይ የተመሰረተ እድገት የማምጣት ትምምንና አክሽን አራት ነገሮች ላይ እንትንላለ ይሄ ማስትሪ ኤክስፔሪየንስ ሲባል ዕጣ ፍንታን የኔን ሞስ ነው ብሎ በተግባር ማረጋገጥ ሌሎች ሳክሰስፉል ኤክስኪውስ ያደረጉ ያየ ሰው እንደዚህ አይነት ነገር አለው ይባላል። ሁለተኛው እንደ የኔ ብጤዎች እንደ እናንተ አይነት ሰዎች፣ ወጣቶች፣ ሴቶች አካባቢያቸው ከሀብታም ቤተሰብ ያልተፈጠሩ የድሃ የአርሶ አደር ልጆች ህይወታቸው ሲቀየር ማየት እንደዚህ አይነት ነገር ዴቨሎፕ ለማድረግ ነው። ይህ አካባቢ እንደዚ አይነት እድል አለው። ትንሽ ሱቅ ከፍቶ ሌላም ከዚያም ያነሰ ስራ ሰርቶ ትልልቅ ህንፃ የሰራ አዲስ አበባ ቢሊነር የሆኑ ሰዎች አሉ። ከእናንተ በላይ ሰዎች የትን በምንም ሁኔታ ሲፈጠሩ ከፈለገ አይነት ድህነት ድሃ ከሆነ በቤተሰብ ቢገኙ ቢሊነር መሆን እንደሚችሉ ያውም ተሰደው የማያውቁበት ቦታ ዘመድ የሌላቸው ቦታ ላይ በረንዳዳሪ ሆነው ተአምር እንደሚሰሩ ከእናንተ በላይ ማሳያ የለም። ብዙ በየቤተሰባቸው ይህ ነገር አለ። ደግሞ ያላችሁበት ስሜታዊ ሁኔታ ሌላ ይህን ነገር ቅቡል የሚያደርገው በራስ ማደግ እንዴት ትክክል እንደሆነ እድገትና ተረጅነት አብሮ እንደማይሄድ የሚያሳየው ይሄ ናሬቲቭ ፍሬሚንግ እና አይደንቲቲ ቲዮሪ የሚባለው ነገር ነው። ያሳሰብ እንደሚለው አገራት ልክ እንደ ግለሰቦች ክልሎች ልክ እንደ ግለሰቦች አይደንቲቲ አላቸው፣ ማንነት አላቸው። ያ ማንነት የሚዋለደው ደግሞ ስለራሳቸው በሚያምኑት ነገር ነው። ጀግና ብለው በሚያሰጋቡት በሚወስዱት ሰው ስብእና ልክ ነው። ሰለባ ነው ብሎ በሚወስዱት ስብእና ልክ ደካማ ነው። መሪ ነው በሚሉ ብለው ሰዎችን በሚያዩበት መንገድ ትርክትን ይወስናል፣ ማንነትን ይወስናል። ትርክታችን ናሬቲቭ ዲፐንደንሲ ከሆነ ተረጅነት ላይ ጥገኝነት ላይ ተመሰረተ ትርክት ከሆነ አናድግም። ከዚህ በተቃራኒ ናራቲቭ ሰቨረንቲ ላይ የትርክት ሉዓላዊነት ላይ የተመሰረተ እንትን ካለ እንችላለን ማደግ አቅማለን ብሎ ማመን በተግባርም ሆኖ መገኘት የምንችል ከሆነ ትርክትን ትርክትን ለእድገት የተመቸ አድርገን እንቀርጸዋለን። የስራ ባህልና የስራና የምርታማነት ባህል አራተኛው ቴዎሪ ነው። ማክስ ዌበር እንደሚለው ብልጽግና የሚባለው ነገር በዲሲፕሊን እሴት ላይ ሰርቶ በመልጸግ ባህል ላይ የተመሰረታል። እንደውም ዲሌድ ግራቲፊኬሽን የሚለው ነገር አንድ ሰው ገንዘብ ይዞ ባንክ አስቀምጦ ከዛ ያን ደግሞ ተበድሮበት ምን ወሰርቶ እንትን የሚለው ሊሰማው የሚፈልገው እርካታ ማቆየት ከቻለ ነው። ካልሆነ ገንዘቡን ልክ እንዳገኘ ሄዶ ጠጥቶበት በልቶበት አጥፍቶት እንትን ይላል። ሶ ገንዘብ ግን አስቀምጠህ ዩአ ዲሌይንግ ዩ ግራቲፊኬሽን ገንዘብ ከማጥፋት ከመጠቀም የሚመጣውን እርካታ እያቆየ ሆኖ ማለት ተምፒቴሽን እናሸንፈዋል ማለት የስራ ባህል እሱ ነው። የፕሮዳክቲቪቲ ባህል እሱ ነው። አይ አሁን አላጠፋውም ልብስ ለብሼ የሆነ ተንደላቀቀ መኪና ገዝቼ ዱባይ የአሜሪካ ምናምን ሄጄ አልጨርሰውም ይሄን ነገር ሲባርጊ ሌላ ፋብሪካ ከፍትበታለሁ ብሎ ማመን ትልቅ ባህል ነው። ኖበዲ ከንዱ ኢት ብዙ ሰው አይችልም። ያላመረተውን ነገር የሚቀበል የሚያገኝ ማህበረሰብ አስተዋጽኦ ሳይሆን፣ ኮንትሪቢሽን ሳይሆን ኮንሳምፕሽን ነው ቅድሚያ የሚሰጠው ስለሆነም ለራሱ ክብር የለውም። በአንጻሩ ደግሞ ደሞ ሰርቼ ነው ህይወትን የሚቀይረው ብሎ የሚያምን ስነልቦናዊና መዋቅራዊ ማህበረሰባዊ ሁኔታ ውስጥ ያለ አንድ ማህበረሰብ ክብሩን መልሶ ያገኛል። እንደዛ ሲል ነው አንድ ማህበረሰብ የሚያድገው እንጂ በሌሎች ቸርነት የተመሰረተ ተመሰረተ እድገት ሲገን ነው ማህበር ባህል ኢንጂነር ማድረግ ያስፈልጋል። ምርታማነት የጥቂቶች ብቻ አይደለም፣ ሲቪክ ዲዩቲ ነው፣ ዜግነታዊ ግዴታ ነው። የሰሩትን ሁሉ ከሚያጠፉ ከሚበሉ ሰዎች ይልቅ እሴት የሚፈጥሩ ሰዎች ናቸው ጀግኖቻችን መሆን ያለባቸው። ደግሞ ስኬታማነትን የምናይበት መንገድ መቀየር አለበት። ለምን አክምሌት ማድረግ ደግሞ አይደለም፣ ሀብት ዝም ብሎ ማከማቸት አይደለም። ሀብቱ ለሌሎች ስራ እድል እንዲፈጥር፣ ህዝቡ የህይወት እንዲሻሻል የሚያደርጉ ስራዎች ተመልሰው ኢንቨስት የሚያደርጉ ሰዎች እንደ ስኬታ የማይቆጥር እንደ ጀግና የሚቆጥር ማህበረሰብ መገንባት አለብን። ስድስተኛው ሬዚሊየንስ ቲዮሪ ነው። ሬዚሊየንስ ቲዮሪ ምንድን ነው የሚለው የአንድ ሰው የአንዲት ሀገር ችግርን ቀውስን የመቋቋም ከተቀየረ ሁኔታ ጋር አብሮ አስማምቶ የመኖር ተስማምቶ የመኖር እና በሚቀያየር ሁኔታ ውስጥ ከፍ ብሎ የከፍ ብሎ የመብረር አቅም በዛች ሀገር የረዥም ጊዜ ስኬት ላይ የማዕዘን ድንጋ ሚና አለው፣ ከፍተኛ ሚና አለው ይላል። ለምሳሌ ናሲም ታለብ የሚባል ሰው የአንቲፍራጅሊት የሚል መጽሐፍ አለው። በቀጣይነት እድገት የሚያስመዘግቡ አይበገሬ ሀገሮች በቀውስ ወቅትም ሆኖ ሆኖ ጠንካራ እድገት የተሻለ እድገት ማስመዝገብ የሚችሉት ብቻ ናቸው ይባላል። ቀውስ እንዳይደፍቅህ የእድገት ምንጭህ እንዲሆን አንቲ ፍራጃል መሆን ያስፈልጋል። ቀውስን የመቋቋም አቅም ያስፈልጋል። በአንዲት ሀገር ውስጥ ፖለቲካ፣ ኢኮኖሚያዊ፣ ማህበራዊ ቀውሶች ያጋጥማሉ። ክራይሲስ ፕሮን ሶሳይቲ ማንም ዓለም ውስጥ እንደዛ ነው። አሜሪካ እንኳን የበለጸገችው በየአስር ዓመቱ በየአስር ዓመቱ ሁልጊዜ ቀውስ ውስጥ ነው የምትገባው። ስለሆነም ይሄ ባፈር ያስፈልገዋል። ቀውስ ሲመጣ እድ ወደ ዕድል የሚቀይር ማህበረሰብ እናሳሰብ ያስፈልጋል። ሌላው ይሄ ድህረ ድህረ እድገት ፓራዳይም የሚሉት ድህረ እርዳታ እርዳታ አብቅቶለታል የሚሉት ብዙ አሳሳት። አሁን ዳምቢሳ ሞዮ የምትባል ጸሐፊ ዴድ ኤድ የሚል መጽሐፍ አላት። ሙስና እርዳታ ሙስናን ያስፋፋል፣ ተጠያቂነትን ይሸረሽራል እና ጸረ እድገት ነው ትላለች። ፖል ኮሊየር የሚባል ሰውዬ ደግሞ ዘ ቦተም ቢሊየን በተሰኘ መጽሐፉ ከእርዳታ የብልጽግና ብቸኛው መንገድ ከእርዳታ ይልቅ ወደ ቢዝነስ ተቋማት፣ ወደ ኢንቨስትመንት፣ ወደ መሰረተ ልማት መሻገር ነው። የምትቀበለው ከተቀበልክ እርዳታ እንኳን መሰረተ ልማት ለመስራት ነው እንጂ የሚበላስ እንዴ መቀበል የለብህም ይላል። ሃጁን ቻንግ የሚባል ሰውዬ ደግሞ ኪኪንግ አዌይ ዘ ላደር በሚል መጽሐፉ ያደጉ ሀገራት ወይ ሀብታም ሀገራት ፕሮቴክሽኒዝም በሚባል ፕሮቴክሽኒዝም ኢንዳስትሪያል ፖሊሲ በሚባሉ የፖሊሲ መሳሪያዎች አማካኝነት ለማደግ የተጠቀሙበትን መሰላል ካደጉ በኋላ ሌሎች ታዳጊ ሀገራት እንዳይወጣጡበት መጥተው እየጣሉት ነው፣ ኪካ ወይ ዘላ ድር እያደረጉ ነው ይላል። ዋናው ነገር ከዚህ የምንረዳው ምንድን ነው? አገሮች፣ ክልሎች ማደግ ከፈለጉ እርዳታ ላይ ከተመሰረተ ስትራቴጂ ወደ ገበያ ላይ በገበያ የሚሾፈር ምርታማነት ላይ የተመሰረተ የልማት አቅጣጫን መቀየስ አለባቸው። ይሄ ምን ያመጣል? ስነ ልቦናዊ ነጻነት ያመጣል። ኢንተርናላይዝድ ኢንፌሪሪቲ የሚባለው ነገር ይጠፋል። በራስ መተማመን እኔ የራሴ እጣፈን ተቀያሽ ነው ብለው ወደ ማመን ይሸጋገራል። በዚህ ለተስ ደሞ የምናስተዳድርበት መንገድ ትራንስፎርሜሽናል ይሆናል። እናም ከራሳችን ጋር ለራሳችን የምናወራው የምንመካከረው ነገር በራስ ስለማደግ በሚዲያ በክርክሮች የምናቀርበው ሀሳብ በእድል ፈንታችን በማደግ ላይ ይሆናል። እንደዛ ስናረግ ማይንድሴታችን ልቦና ውቅራችን ግሮዝ ማይንድሴት ይሆናል። ነገ ላይ ደግሞ ያለን ተስፋ ይጨምራል። የፊቸር ትረስ የሚባለው ነገር ይመጣል። ስለሆነም ስለ እድገት ስናወራ፣ ስለ ትራንስፎርሜሽን ስናወራ ከተረጅነት ይልቅ በምርታማነት ላይ በራስ አቅም መበልጸግ ላይ እና ባይበገደኝ ሊመሰረት ይገባል። እስሮ ስትራቴጂ መሆን ያለበት ይህን ሊሆን መጀመሪያ መከተል ማድረግ ያለብን ስትራቴጂ ልቦና ውቅራችን መቀየር ነው። ምን ማለት ነው? ያላደግነው እኛ ደካሞች ስለሆንን ነው ምናምን ነው፣ ሌሎች ፈረንጆች ይዘውን ነው፣ መሰላሉን እየመቱብን ነው ምናምን ብሎ ከመውቀስ ይልቅ አቅም አለኝ፣ መቀየር እችላለሁ፣ ተስፋ አለኝ፣ ኮንትሪቢዩት ማድረግ ይችላል፣ ተቀባይ ሳይሆን ሰጪ ነኝ ብሎ ማሰብ ወደ ማሰብ መሸጋገር አለብን ማለት ነው። ይሄን ለማድረግ ለምሳሌ የክል የማዕከላዊ ኢትዮጵያ ዘመቻ እንሰራለን እንጂ አንመጻወትም የሚል ካምፔን መሰረታዊ ወርክ ኖት ወልፈር ለምሳሌ እንሰራለን እንጂ አንወጣም ከፍተኛ ካምፔን ማድረግ ቻለው የፖለቲካ የፓርቲ ጽህፈት ቤቱ ምኑ ምን ተባብ ከፍተኛ ንቅናቄ ጀግኖቻችን ስለ ትርክቶቻችን ደግሞ ጀግኖቻችን ላይ እንዲያተኩር ማናቸው ጀግኖቻችን አርሶ አደሮች ላይ ገንቢዎች ላይ ኢኖቬተርስ ላይ እንዲያተኩር ማድረግ ያስፈልጋል ይህን በትምህርት ቤት በሊደርሽፕ አካዳሚ በክፍት የማስፋፋት ከተረጂነት ወደ ብልጽግና የተሻገሩ ግለሰቦችን ቡድኖችን ምናምን ልምድ ማቅረብ ያስፈልጋል። ኢኖቬተሮችን ሰርተው ህይወታቸውን የቀየሩ ሰዎችን በየአካባቢ ያሉ ጀግኖችን የምናከብርበት ክልላዊ በዓል ያስፈልጋል። እንደዚ ስናደርግ ልቦና ውቅራችን ይቀይራል። ትምህርትንም እንደ ምርታማነት ሞተር አድርገ መጠቀም አለብን። ፈተና አለፈ ወደቀ የሚባልበት ሳይሆን አምርተዋል፣ ችግር ፈጥተዋል፣ አዲስ ነገር ፈጥረዋል አስተዋጽኦ እያደረገ ነው ብሎ ሰዎች ተማሪዎች በዛ ደረጃ እንዲያምኑ ራሳቸውን ሲለኩ አልፍ ያለው ከፈተና አልፍ ያለው ወድቅ ያለው ሳይሆን አምርቻ ያለው ችግር ፈጥቻ አለው አዲስ ነገር ፈጥር ያለው አስተዋጽኦ አድርግ ያለው ወይ ብሎ ራሳቸው የሚጠይቁ ስኬትን ከዛ አንጻር የሚያዩ ፈተና ከማለፍና ከመውደቅ አንጻር ብቻ የማያዩዝ። ዜጎች መፍጠር ያስፈልጋል። ይህ እንዲሆን የቴክኒክና ሙያ ትምህርቶቻችን ከኢንዳስትሪዎች ጋር መገናኘት አለባቸው። ደግሞ ይሄ ሜከር ኤዱኬሽን የሚባለው ችግር ፈቺ የሆነ ዲዛይን ቲንኪንግ ላይ የተመሰረተ ከአካባቢያዊ የሆነ ፕሮደክት ምርታማነት ላይ የሚያተኩር ትምህርት እንዲሆን ማድረግ ያስፈልጋል። የምርታማነት ውድድሮችን፣ ሶሉሽን ላቦችን ማስፋፋት ይጠይቃል። በትንሽ ሀብ ትልልቅ ኢንጂነሪንግ ስራ የሚሰሩ ሰዎችን ማብቃት ይጠይቃል። ለምሳሌ ሲንጋፖር ፖሊቴክኒክ ትምህርት ተማሪዎችን የሚያሰለጥነው ለዲግሪ አይደለም፣ የፕሮዳክቲቭ ኢኮኖሚ አካል እንዲሆኑ ነው። ለዛ ነው እንደ ሲንጋፖር ውስጥ ፈጣን የሚባል ኢንዳስትሪላይዜሽን እውን የሆነው። እንደዚሁም የኢኮኖሚ ስትራቴጂ መንደፍ ያስፈልጋል ከእርዳታ ይልቅ ወደ ንግድ፣ ወደ ግብር፣ ወደ ቴክኖሎጂ የሚሸጋገር በለጋሽ ሀገሮች ከሚ ከሚሾፈር የኢኮኖሚ ሳይክል ወተን ምርት በምርታነት የሚሾፈር በሎካል ቫሉ ቫሉ ቼን ክርኤሽን የሚሾፈር ኢኮኖሚ መገንባት አለብን። ለምሳሌ ቪየትናም በአንድ ወቅት አሜሪካ ያደቀቀቻት አሜሪካ በጠንካራ ክንዷ እንድትላሽቅ ያደረገቻት ሀገር ነበረች። በሰላሳ 0 ዓመት ውስጥ ከፍተኛ የሆነ የልብስና ኤሌክትሮኒክስ ኤክስፖርት ሀገር ተቀይራለች። ይህን ያደረገችው በዓለም አቀፍ ንግድና አካባቢዊ ምርታማነት ላይ አካባቢ ኢንዱስትሪ ላይ ሰፊ ኢንቨስትመንት ሰርታ እንጂ ደክማ ወርዳ ጥራ ወድቃና ተነስታ እንጂ በእርዳታ አይደለም። እንዲሁም ትርክትና የትርክትና የሚዲያ ስትራቴጂ ያስፈልገናል። የትርክት ሉዓላዊነት የሚያመጣ የሚዲያ ስትራቴጂ ማለት ነው። እኛ ደሃንን ደካማንን እርዳታ ያስፈልገናል ከሚል ማህበረሰብ እንችላለን፣ አዳዲስ ነገር የመፍጠር አቅም አለን፣ መገንባት እንችላለን ብሎ የሚያስብ ወደሚያስብ አገርና ህዝብ መሸጋገር ያስፈልጋል። እንደዚሁም የኮሚዩኒቲ ኢምፓወርመንት እና የሎካል ጋቨርነንስ ስትራቴጂ ያስፈልጋል። ሁሉም ሰው በያለበት መፍትሄ እንዲያፈልግ፣ የየአካባቢው መሪዎች የበቁ እንዲሆኑ፣ የመወሰን አቅም እንዲኖራቸው፣ ማህበረሰቦች እና ቤተሰቦች እጣ ፈንታይን መቀየር ይችላሉ ብለው የሚያምኑ እና በተግባር የሚያረጋግጡ ሰዎች እንዲሆኑ መስራት ያጠይቃል። ሴፍትኔት እንዴት ነው? አሁን ሴፍትኔት የተወሰነ ኢምፕሮቭመንት አሳይቶላል። የካሽ ፎር ወርክ የሚባለው ይሄ ዝም ብሎ ከሚሰጥ ገንዘብ አሴት ቢውልዲንግ ወደዛ ደረጃ ማደጉ ከፍቴ ነን። በዚህ ሁሉ ለዚህ ሁሉ ዋናው ደግሞ የአመራር ሽግግር ነው። ሊደርሽፕ ትራንስፎርሜሽን ስትራቴጂ ያስፈልገናል። መሪዎች እርዳታ ከፋፋያዎች አደሉ። መሪዎች የራስ ጣፈንታ ገንቢዎች፣ በራስ የማደግም አቅም የሚባለውን ሀሳብ ጸንሰው ርዕይ አድርገው ቀርፀው ሸጠው ለህዝቡ ህዝቡን አሳምነው ህዝቡ በራስዋ አቅም እንዲያድግ ምክንያት የሚሆኑ ሰዎች ናቸው። ብርሃን ጨለማ ጨለማው ላይ ብርሃን ያበሩ ሰዎች ናቸው። መሪዎች የሉዓላዊነት፣ የነጻነት፣ የክብር ምልክቶች ናቸው። እንደዛ እንዲሆን ደግሞ እኛ ከእርዳታ ይልቅ በራሱ አቅም የሚተማመን ማህበረሰብ እንዲፈጠር መስራት አለብን። ስለ መሪዎች የተባለው ነገር እኛ ተግባራዊ እንድናደርገው ማለት ነው። ሰባተኛው በጣም ኢምፖርታንት ስትራቴጂ ሾክ ሬዚሊየንስ እና ባፈር ስትራቴጂ ይሉታል። አደጋን ችግርን፣ ቀውስን የመቋቋም ስትራቴጂ ማለት ነው። አንድ ማህበረሰብ ውስጥ፣ አንድ ሀገር ውስጥ፣ አንድ ክልል ውስጥ በተደጋጋሚ ቀውስ ያጋጥማል። ኢኮኖሚያዊ፣ ማህበራዊ፣ መሰረተ ልማታዊ ቀውስ ሊያጋጥም ይችላል። ያ ቀውስ ድርቅ ሊሆን ይችላል ወረሽኝ እንደ ኮቪድ 19 የፖለቲካ ችግር ሊሆን ይችላል። ሁል ጊዜ ከዚህ ቀውስ ስንነጣው ሌሎችን እየለመን ከሆነ አስቸጋሪ ይሆናል። አሜሪካኖቹ እዚህ አሜሪካን በሲ ዩኤን ድንገት የአሜሪካን በሲ ቢጠቃ አዲስ አበባ ያለው እንዴት አድርገው ማምለጥ እንደሚችሉ ልምምድ ያደርጋሉ። በዓመት ሁለት ጊዜ ከኤርፖርት ተነስተው ከአዲስ አበባ ገባ ኤርፖርት ተነስተው ይሄ አውሮፕላን አልፋ ከዛ በጊዜ አሜሪካን በሲ እንትን ብላ ከተከላከለች እንዴት እንደሚያመልጡ ማለት በዓመት ሁለት ጊዜ ይለማመዳሉ። መቼ እስካሁን እኮ አጋጥሞ አያውቅም። ችግሩ ዩኤን ህንጻው ያሉበት ህንጻ በእሳት ቢቃጠል እሳት ቢያ ቢነሳ እንዴት አድርገው እንደ የሁሉም ሰራተኛ ሴፍቲ ነው። እንደሚያመልጡ ልምምድ ይደረጋል። ሴፍቲ ቼክ ይደረጋል። እኛም ገና እንግዲህ ወንዞቻችንም ከዝናብ ነው የሚሉት ሰው ዝናብ ወሳኝ ነው። ከዝናብ ጥገኛ የሆነ መላቀቅ አለበት። እሱ ለማድረግ ብዙ ጊዜ ያስፈልገናል። ትልልቅ ግድብ መስራት አለብን ማለት ነው ውሃ ማቆር ስላለብን ግን እንደማያጋጥም አውቀን ትልልቅ ግድብ ከመስራታችን በፊት ማይንድ ሴቱን ለዚህ ይዘጋጅ እንዲሆን አድርገን የዚህ መፍትሄ የሚሰጥ ስርዓት እንትን ብለን በቦቴ ውሃ አመላለሰን ዲዛይን አድርገን ማለት የውሃ ባንክ የሚባል ነገር ከፍተን ሬዚሊየንት የሆነ ለቀውስ አንዳንድ ጊዜ ሀያ አምስት ሰላሳ አምስት ሰርተን ትልልቅ ነገር እናመጣና በአንድ ጊዜ ድርቅ ሁሉ ነገር ይበላሽ፣ የሰራ የሰላሳ አምስት ስራችን ያፈርስብናል። አንድ ድርቅ ሁሉ ነገር ያወድምብናል። ኢትዮጵያ ስለ ከስብ ካሰብ ለቀውስ የማይበገር ኢኮኖሚ የሬዚደንስ ስትራቴጂ ያስፈልጋል። ማለት የባንግላዴሽ ልምድ ይሄን ያሳየናል። ባጠቃላይ ማደግ ራሳቸው መቀየር የቻለው ሀገራት እርዳታ እየጠበቁ አይደለም። ምርታማነትን ስራ ብለው እንደ ሃይማኖት ወስዶ ሰርተው ነው። ናሽናል ኢኖቬሽን ላቦችን ከፍተው ነው። እራሳቸውን እንደ ሰለባ ምድር መድረግ እንደማይችል የሚቆጥር ትርክትን አስፋፍተው አይደለም። አምራቾች እንደ ጀግና ቆጥረውና በሚዲያቸውን ትራንስፎርም አድርገው ነው። በኢኮኖሚ ያደጉ ሀገራት በውጭ ዛት አይደለም ያደጉት፣ እዛው በየአካባቢው ከሚገኝ በጀት ከንግድ፣ ከግብር ነው። እንደ ሲንጋፖር በሰላሳ ዓመት ውስጥ ከታዳጊ ሀገርነት ወደ በለጸገ ሀገርነት የተሻገሩ ሀገራት ማንንም ማደግ አይችልም፣ እኔ ማደግ አልችልም፣ የሚረዳኝ የለም ውጭ አካላድነኝ የሚል ማንነት ገንብተው አይደለም የገንቢ ማንነት ገንብተው ነው። የበለጸጉ ሀገራት ለቀውስ ምላሽ የሚሰጥ ቀውስ ካጋጠመ በኋላ ለሱ ምላሽ የሚሰጥ ጥረት እያደረጉ ሳይሆን አስቀድሞ አይበገር የሆነ ስርዓትና ስራድ ዘርግተው ነው ዘላቂ የሆነ ፕሮስፐሪቲ መገንባት የቻሉት። እናም ከላይ ወደ ታች በሚመጣ እርዳታ፣ ከሀብታም ሀገር ወደ ደሀ ሀገር በሚመጣ እርዳታ እድገትን ብልጽግና ማረጋገጥ አይችልም። ተረጂነትን ነው የሚያረጋግጠው። በየአካባቢያችን ግን እጣፈንታችን መቀየር እንችላለን ብለን ስናምን፣ ቆርጠን ተነስተን እንደ ማህበረሰብ፣ እንደ ክልል ኢኮኖሚ ያሁኔታችን ለመቀየር እንተሰልም እድገት ይመጣል። ይህን የሚያገር የሚያረጋግጡ ዴታ ሜትሪክስ ማስረጃዎች አሉ።